አጋጅቱ የሚያጣበቅ ፍቅር ስታችሁ የሚል መረቃት ሰምቼ ነበርና እንኳን ተጋጫችሁ ለመልካም ቀይሩት። ኔጌቲቭ ኢነርጂ ምን ያህል ሰው በኢምፓክት እንደፈጠረ አይታችኋል። ቅድም ስንገባ የነበሩ አካባቢ ጀምሮ። ስለዚህ ስትጣሉ የነበረውን ደግሞ ስትፋቀሩ ቅድም እንዳለው ኮላኩ ይደረግ ደግሞ ብዙ ነገሮች መስራት ይቻላል። እዚህ ደግሞ ከካሜራ ጀርባ ያላችሁ በጣም በጣም አድርገን እናመሰግናቸዋል። እናንተ ባትኖሩ የነገር የሚሆን ድሉ በጣም አነሳ ነው። ያው ከእግዚአብሔር ቀጥሎ እናንተ ናችሁና፣ ሁላችሁ በተለይ ደግሞ ሶሻል ሚዲያ ላይ ያላችሁ ኮሜንታተሮች፣ በተለምዶ እባካችሁ ለእንግዲህ ነገር ሲሆን ነገሮች ለማረገብ አትሞክሩ። ቆም ብላችሁ ነገሮችን ወደ ሰላም የሚሄዱበትን መንገድ ፈጠሩ። እባካችሁ አደራ፣ ነገን በእናንተ ቤት ይገባል፣ ነገን በእናንተ ቤተሰብ ይደርሳልና፣ ኮሜንት ከማድረጋችሁ በፊት ትንሽ ደቂቃ ወስዳችሁ አሰባርጉ። ይሁን እናንተ ትናንት አባላችሁ በሚችሉት መጣ፣ እነሱ ዛሬ ፍቅር ሆኗል። እነሱ የመጀመሪያዎቹ አይደሉም። ሶሻል ሚዲያ ላይ ጸብ በተነሳ ቁጥር ሁሌ ነገሮች የምታራግቡ አላችሁ። ዞር ነው ሲገጠሙ የምትሉት የላችሁም፣ እና ከአሁን በላይ የምታሩት ነገር ኃላፊነት ውሰዱ። እናንተ ደግሞ ከዚህ በላይ ደግሞ ብዙ የእግዚአብሔር ልጆች ነን። ስለዚህ እግዚአብሔር ደግሞ በየሰገን ያለን ነው። ስለዚህ ወንድሜ ኒቀየዋለውም። የነበሩት ችግሮች በሙሉ በእኔ በኩል በሰሯችሁ ቪዲዮዎች በሙሉ ወደ ፖለቲካ ወደ ብሔራዊ የቀየራችሁ ሰዎች ነበራችሁ። ያ አግባብ አይደለም። በቃ በሰዓቱ የነበሩ ችግሮች ነበሩ። እነዛን ችግሮች ደግሞ ከእሱ ጋር በመወያየት ትክክል እንዳልሆኑ አይተናቸዋል እና ወንድሜ ምንም የከፋ ነገር ያደረገብን ነገር እንደሌለ አስረድቶኛል። ያው እኔም በሰዓቱ የተሰማኝ ነገር ስለነበረ ነው። ቴንኪ ሶማች እንግዲህ እዚህ ያላችሁት የምታዩቸው፣ እና ከካሜራ ጀርባ ያላችሁ በጣም እናመሰግናለን። እኛን ለምትከተሉን እኔንም ቶሚ ለምትከተሉንና ይሄ ነገር አሳስቧችሁ ለጠየቃችሁ ለደወላችሁንና በጣም በጣም ይቅርታ በመጀመሪያ ለእናንተ ይሄን ማድረግ አልነበረብንም። እኛ ካለን ነገር አንፃር እኔና ቶሚ ያለብንን ችግር ባለመግባባት የተፈጠረ ስለነበረ እንጂ ምንም የተለየ ጥላቻ፣ መጥፎ ነገር በሁለታችን መካከል የለም። ሁለታችን መኮ ያለመነጋገር፣ ያለመግባባት ችግር ነበረ። ይቅር ተባብለን ፈተኗል። እና በጣም እናመሰግናለን ሰፖርት ላረጋችሁንና ይሄ ነገር ልክ አይደለም ብላችሁ ለገሰጻችሁን በሙሉ እግዚአብሔር እና ፈጣሪ አመሰግናለን። የቪዲዮ አንዴ ተመልከቱ መናታችሁ ከእነዚህ ሁለት ሰዎች የተማርኩት ትልቅ ነገር ምን እንደሆነ ታውቃላችሁ? እውነት ነው ምላችሁ፣ ይቅርታ ሽንፈት እንዳልሆነ። አንዳንዴ ይቅርታ መጠየቅ ወይም ይቅርታ መባል ሽንፈት ወይም ማሸነፍ አይደለም። ይህ ነው። እኛ ግን ይቅርታ መጠየቅ ከሽንፈት ጋር ነው ምናያይዘው፣ ይቅርታ መጠየቅ ደግሞ ከማሸነፍ ጋር ነው ምናያይዘው። ለዛም ነው ብዙዎቻችን ደካማ መስለን ላለመታየት ፍቅርን እንገፋለን። ይህ ነው። ሰላምን እንገፋለን። እነዚህ ሁለት ሰዎች ያደረጉት ነገር ቀላል ይመስል ይችላል። ብዙዎቻችሁ በ24 ሰዓት ውስጥ ተጣልተው በ24 ሰዓት ውስጥ ምናምናም እያላችሁ ነው። ግን እንደ አንድ ኢትዮጵያ እንደ አንድ ሀገር ማለት ነው የእነዚህ ሁለት ሰዎች ልብ ቢሰጠን እግዚአብሔርን የት በደረስን ነው ምላችሁ። ይህ ነው። በጣም በጣም በጣም ነው የገረመኝ። በጣም ነው ደስ ያለኝ። ቶማስ አደንቃለሁ፣ ጌታቸውም እንደዛው አደንቃለሁ ማለት ነው። ሁለታችሁም የውስጣችሁም ገልጻችኋል። ኦፍኮርስ ግን ደግሞ ያ ያለፈው ታሪካችሁ ትታችሁ ለመተቃቀፍና እንደ አዲስ ለመጀመር ስለወሰናችሁ ትልቅ ትምህርት ነው የተዋችሁት። እኛም ከእነሱ ተምረን ማለት ነው ለይቅርታ መቆም አለብን፣ ለፍቅር መቆም አለብን። ያ የድሮ ታሪካችን ረስተን ታሪክ ይዘ ባይዘወይ ይቅርታ መጠየቅና መጠየቅ አትችልም ባይዘወይ። በጣም ከባድ ነው። ታሪክ ተሸክመ ፍቅርን መምረጥ አትችልም። ታሪክ ወደኋላ ካልተውከው ያ ያጋጠመ ጉዳት ወይም ያደረስከው ጉዳት ወደ ያለ መግባባት ወደኋላ ካልተውክ በምንም ተአምር ወደ ይቅርታ መሻገር አችልም። ወደ ፍቅር፣ ወደ ሰላም መሻገር አችልም። እንደ አንድ አገር ከጌታቸውና ከቶማስ ትልቅ ትምህርት መውሰድ ይኖርብናል። ወዳችኋለሁ፣ በጣም ነው መወዳችሁ። ፕሊዝ ፍቅርን እንምረጥ። ፕሊዝ ይቅርታን እንምረጥ። ፕሊዝ ሰላምን እንምረጥ። ማህበራችን ደግሞ በጣም ወዳችኋለሁ። ይህ እርቅን ስለፈጠራችሁ ማለት ነው በጣም እናመሰግናለን። ወዳችኋለሁ ሁላችሁም።